እንቀጥላለን ተመልካቾቻችን፣ ቀደም ብለን በሀገር ጉዳይ ያነሳነውን አጀንዳ የአረንጓዴ አሻራ መርሃ ግብርን በዚህ የምንቋጮ አይደለም። ቀን በዜና ኢትዮጵያ፣ ምሽት ደግሞ በኢቲቪ 57 ሌሎች መረጃዎችና እንግዳዎች ታክለውበት ወደ እናንተ የሚደርስ ነው የሚሆነው። አሁን ሰዓቱ የዶት ስትሪም መረጃዎችን የምናጋራበት ነው። ለመረጃዎቹ ደግሞ ባልደረባችን ናትናኤል እየጠበቀ ነው። ናቲ፣ መቀጠል ችላለ? በጣም ጥሩ። እንግዲህ አረንጓዴ አሻራ ክረምት መግባቱን ተከትሎ በሀገራችን ላለፉት ስድስት ዓመታት ባህል የሆነ የመጣ ሁነት ሆኗል። ሰዎች በዚህ ወቅት ወጥተው በጋራ ችግኝ የመትከል ህጻናትም የሚሳተፉበት የችግኝ ሰፋፊ የችግኝ ተከላ መርሃ ግብሮች ይከናወናሉ። እንግዲህ ባለፉት ስድስት ዓመታት በተደረገው የሰፊ የችግኝ ተከላ መርሃ ግብር ከአርባ ቢሊዮን በላይ ችግኞች ስለመተከላቸው እናንተም ስታነሱ ነበር እና ይህ ደግሞ በቅርቡ በወጣ ጥናት ማለት ነው ከ30 በመቶ በላይ የሀገራችን በቅርቡ የሀገራችን የደን ሽፋን ወደ 30 በመቶ ሊያሳድገው እንደሚችልም ነው እየተገለጸ ያለው። እንግዲህ ከአረንጓዴ አሻራ በተጨማሪ የተለያዩ የደን ማስፋፊያ ፕሮግራሞች፣ ፕሮጀክቶች አሉ። ከዛ ጋ ተያይዞ በሚደረጉ ችግኝ ተከላዎች የሀገራችን የደን ሽፋንም ከ30 በመቶ በላይ ያድጋል ተብሎ እንደሚጠበቅ ነው የተገለጸው። የአረንጓዴ አሻራ መርሃ ግብር እንግዲህ ከመጀመሩ በፊት የሀገራችን የደን ሽፋን ወደ 17.2 በመቶ ብቻ እንደነበረ ይገለጻል። ባለፉት ስድስት ዓመታት በተሰሩት ስራዎች ግን አድጎ ወደ 23.6 በመቶ የደን ሽፋኑ መድረስ ችሏል ማለት ነው። እንግዲህ ይህንን ተከትሎም ከ6 ሚሊዮን ሄክታር በላይ ሰፊ የሆነ በደን ያልሸፈነ ቦታ እንደነበረ የተራቆተ መሬት እንደነበረ፣ አሁን ግን ያ ወደ 2.5 ሚሊዮን ሄክታር መውረዱንም እንደዚሁ አዲስ በወጣው ጥናት ተመላክቷል ማለት ነው። እንግዲህ ባለፉት ስድስት አመታት የተተከሉት ከ40 ቢሊዮን በላይ ችግኞች፣ ከ60 በመቶ በላይ የሚሆኑት ደግሞ የፍራፍሬና ለምግብነት የሚውሉ ዛፎች በመሆናቸው ምክንያት በዚህም የሚያደርገው አስተዋጽኦ ከፍተኛ እንደሆነ ነው እየተገለጸ ያለው። እንግዲህ በቀጣይ ቀናት የኢትዮጵያ ሕዝብም ወጥቶ ይህንን የችግኝ ተከላ መርሃ ግብር እንደሚቀላቀል ይጠበቃል። በየአካባቢው ደግሞ የትምህርት መዘጊያ ወቅትም በመሆኑ ወላጆችም ልጆቻቸው አብረው ወጥተው ይህንን የችግኝ ተከላ መርሃ ግብር እንደሚቀላቀሉ ተስፋ እናደርጋለን። በዛ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዶት ስትሪም አማራጮቹ የማህበራዊ ትስር አማራጮቹ ደግሞ ይህንን የችግኝ ተከላ መርሃ ግብር የተመለከቱ ሰፋፊ መረጃዎችን በተከታታይ የምናደርስም ይሆናል። ይህንን ካልን ወደሚቀጥለው ነው የምናልፈው እንግዲህ በጋምቤላ የሶላር ማመንጫ የፀሐይ ኃይል ማመንጫ ግሪድ ፕሮጀክት በትናንትናው ዕለት ተመርቋል። የአረንጓዴ አሻራ የሚያርፍበት የታዳሽ ኃይል የምናገኝበት የፀሐይ ማልማት ፕሮጀክት ነው። እንግዲህ በተለይ ከዋና የግሪድ ላይኖች ውጪ የሆኑ ገጠራማ አካባቢዎችን የኤሌክትሪክ ኃይልን ለማድረስ የፀሐይ ኃይልና የንፋስ ኃይል አማራጮችን እንደዚሁ ታዳሽ ኃይል አማራጮችን እንደምንጠቀም ይታወቃል። የዚህ አካል አንዱ የሆነው ነው እንግዲህ የጋምቤላው ፀሐይ ኃይል ሶላር ሚኒ ግሪድ ፕሮጀክት ተመርቆ ለአገልግሎት ክፍት ሆነው ይህ በጋምቤላ ብቻ ሳይሆን በሌሎች የሀገራችን ክልሎችም በተለያዩ ጊዜዎች ሲመረቁና አገልግሎት ሲበቁ እየተመለከትን ነበር። አሁንም ይህንን የማስፋት ሂደት እንደሚቀጥል ነው የተገለጸው። በጋምቤላ የተመረቀው ይህ የፀሐይ ኃይል ማምረቻ ጣቢያ እንግዲህ ከ963 ሚሊዮን ብር በላይ ወጪ እንደተደረገበትም እንደዚሁ ተገልጿል ማለት ነው። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። የተባበሩት መንግስታት ቻርተር ከጸደቀ ትናንትና ሰማንያኛ አመት ሞልቶታል። ይህ ቻርተር እንግዲህ በ1937 ዓ ምት ነበር እንግዲህ በአሜሪካ ሳን ፍራንሲስኮ የጸደቀው። ይህን ቻርተር ኢትዮጵያ በወቅቱ ነጻ ሀገር እንደመሆኗ ካጸደቁት ሃምሳ ሀገራት መካከል አንዷ ነበረች። ይህንን ቻርተር በስፍራው በወቅቱ የኢትዮጵያ ጠቅላይ ሚኒስትር በነበሩት ራስ ቢትወደድ መኮንን እንዳልካቸው በስፍራው በመገኘት ፊርማቸውን አኑረው እንደነበረም ይገለጻል። እንግዲህ የተባበሩት መንግስታት ድርጅት ከተመሰረተ በኋላ በርካታ ግጭቶችን ለማስቀረት እንዲሁም ደግሞ ዓለም ላይ ሰላም ለማስፈንና ሰብአዊ መብት የተከበረበት ዓለም ለማ ለማድረግ ጥረቶች ሲያደርግ እንደነበረ ይታወቃል። ነገር ግን ደግሞ በብዙ መልኩ ያልተሳኩ ነገሮችም እንዳሉ እንደዚሁ ይነሳል፣ ትችትም ይቀርብበታል። የተባበሩት መንግስታት ድርጅት ቻርተር ሲጸድቅም እንግዲህ ሰላምን፣ ደህንነትን፣ ሰብአዊ መብቶችን እና ለሁሉም የተሻለ ህይወትን መፍጠርን አላማው አድርጎም የሚንቀሳቀስ እንደሆነ ይታወቃል። ነገር ግን ደግሞ ድርጅቱ ምንም እንኳን ስልጣኑ ውስንነት እንዳለበት አንዳንድ ጊዜ ደግሞ አቅሩም ያለፈበት ነው ብለው የሚተቹ ቢኖሩም አሁንም ግን በዓለም ላይ ይህንን አላማውን ለማስተግበር የተለያዩ ጥረቶችን ሲያደርግ የሚታወቅ የሚታይ ድርጅት ነው። ኢትዮጵያ አባልነቷን አስቀጥላ እንግዲህ ሰባ ሰማንያ ዓመታት ከተባበሩት መንግስታት ድርጅት ጋር ዘልቃለች ማለት ነው። ይህንን ካልን ወደ መጨረሻው መረጃችን ነው የምናልፈው ወደ ቻይና ጓንዡ ግዛት የሚወስደን መረጃ ነው በቻይና በተከሰተው የጎርፍ አደጋ እንግዲህ ወደ ስድስት የሚሆኑ ሰዎች ህይወታቸውን ስለማጣታቸውና በሰማንያ ሺህ የሚሆኑ ደግሞ አካባቢያቸውን ቀያቸውን ጥለው ተፈናቅለው እንደተነሱ የሚያሳይ መረጃ ወጥቷል እንግዲህ ይህንን የቻይና ሚዲያዎችን ጠቅሶ አልጀዚራ እንደዘገበው በአካባቢው በተከታታይ በጣለው የከፍተኛ ዝናብ ምክንያት ጎርፉ እንደተከሰተም እንደዚሁ ሲገለጽ ነበረ። የኢቢሲ ዶት ስትሪም በማህበራዊ ትስር ገጾቹ ላይ ይህንን የጎርፍ አደጋና ሌሎችንም መረጃዎች በስፋት ይዞ ወጥቷል። እንግዲህ እንደምትመለከቱ ጓንዡ የቻይና የንግድ ከተማ ነች እና በርካታ አፍሪካውያን ሀገራት ኢትዮጵያን ጨምሮ መዳረሻ ነች። በተለይ የተለያዩ የኢንዱስትሪ ግብዓቶችን፣ ምርቶችን የምታገኝበት ብዙ ጊዜ ጓንጁ ከተማ ላይ ነው እና እንደዚ አይነት ክስተቶች ደግሞ በተለይ ከአየር ንብረት ለውጥ ጋር ቀደም ሲል አረንጓዴ አሻራን ስናነሳ ነበሩ። ዓለም በጣም እየተፈተነች ነው። የሰደድ እሳትን ባለፈው ስናስታውስ ነበር። በአሜሪካ ና በሌሎች ሀገራት ምን ያክል ፈተና ድርሶ እንደነበረ ምን ያክል ጉዳት እንዳደረሰ ና ምን ያክልም ንብረት እየጎዳ እንደሆነ ይህ የአየር ንብረት ለውጥ መዛባት በዓለም ደረጃ ዋና ዋና ትኩረት ሊሰጡ የሚገባው ጉዳይ ነው። ብዙዎች እየተፈተኑ ነው። ነገር ግን ለመፍትሄው ደግሞ ሲተጓና የፈተናቸውን ያክል ኢትዮጵያ አረንጓዴ መራ ግብር እያሳያችሁ ያለችው እምርታ ለእንደዚህ አይነት አደጋዎች እንግዲህ ወደፊት ይጠብቃታል ብለን ተስፋ እናደርጋለን። በትክክል የተፈጥሮ አደጋዎች መንስኤ ብዙውን ጊዜ ሁል ጊዜም እንደሚባለው ከዚህ ጋር የተያያዘ ነው። በጓንጁም የተከሰተው የጎርፍ አደጋ በተከታታይ በጣለ ከባድ ዝናብ ምክንያት የመጣ እንደሆነ ና በስፍራው የሚገኘው ወንዝ ከአቅም በላይ በመሙላቱ ጎርፉ እንደተከሰተም ሲገለጽ ነበረ። እንግዲህ ይህንና ተጨማሪ መረጃዎችን ደግሞ በማህበራዊ ስር ገጾቻችን ላይ ተመልካቾች እየገቡ እንዲመለከቱ እንጋብዛለን። ለዛሬ ያዝኳቸው መረጃዎች ይህን ይመስላሉ። እናመሰግናለን። መልካም ቀን